ምን ነው ብቻህን? አንዳንዴ ስትደበር እዚች ጋ ደቀም የመቀመጥ ባቦታ ነው? ኧረ አንዳንዴ ነው ሁልጊዜ አልፎ አልፎ ነው። እና አልፎ አልፎ እዚህ ቁጭ ትቀመጣለህ። አንዳንድ እዚህ የሚያልፉ እንትኑ እንደዚህ ሰዎች አሉ፣ ከገጠን የሚሄድ ጥግ ላይ ሽንታቸውን ለጥ ያደርጋሉ። ሴቶች ሁሉ ሴቶች አስቦ በሴት ታያለህ እኔ ታዝባለሁ። አይተህ ታውቃለህ? እኔ ታዝባለሁ። ቀር እኮ እንደዚያው ነው። እንዲህ ሳይ ወደዚያ ሲዘው ወንድ ሽሸኑ ምንም ችግር የለውም። ለምን ወንድ ሴተው እንደት ይሸላል? ተገቢ ነው ወይ ተገቢ አይደለም? አይደለም ሴት አርፈሽ እንትን ቤት ነው ነው። አንተ ልጅ ነህ ብለው እንደው ሰዎች የሚያረጉህ፣ አንተ የምትታዘበው ሌላ ነገርስ ምናምን አረ ምንም የለም ምን ልጅ ነው ብለ ያስቡኝም ምንም የለም አሁን ዱባይ ሄዳለሁ ላይፍ በዱባይ ላይፍ በአዲስ አበባ እና ላይፍ በጨፌ ሶስቱን እስቲ እንዴት ነው የምትለይልኝ ነገርኝ እስቲ በደምብ ዱባይማ ስኔ መግለጽ ከሚችለው በላይ ነው ፀሐይዋ ናት እንጂ ሌላ ነገር ምርጥ ነው ወላይ በጣም ምርጥ ሙቀት አለው ሙቀት አለ ግን ይሄን ያህል ሙቀት አለ ግን በጣም ምርጥ የማሆን የቸገረ ናት ምርጥ ስማርት ምን ታዘብክ እዛ ምንም ማለት አልታሰብኩም። ምንም ምንም ምንም አልታሰብኩም ስል ማለት የተቆ በቃ ወይኔ። አሁን ወደ ኢትዮጵያ ነው ሆቴል ልመለስ። የያዛችሁት ስንት ስታር ነው ታስታውሳለህ? በጣም ደስ ይላል ሆቴሉ። ምን ምንድነው ሆቴል ውስጥ ያየው የበላኸው? ብፌ ያለ ላይ ስገባ አልጋው እንዴት እንደሚያምር ሻወሩ ሙቅ ምን ምን ማድረግ ትችላለህ። ወደ ላይ መጨረሻ ግራውንድ ላይ ደግሞ ጂ መክፋት ትችላለህ።

አኳስ ተጫዋች ነው ሳድግ መሆን የምፈልገው። ከሮዳንዶ ነው አድናቂው ነኝ በገኘነ በጣም ደስ ይለኛል። ውጭ ሀገር አካዳሚ ብገባ ምናምን ደስ ይለኛል እና እኔ ነገር ደግሞ ከኢትዮጵያ ቲክቶክ ሪዋርዶች አዶናይ በጣም ይመቸኛል። በለው እኮ መኪናውን እኔ ግን የሆነ የመቸኛል ከኢትዮጵያ ቲክቶከሮች እስቲ መልእክትን አስተላልፍ። ሰግጥ ሰግጥ እያለ ሰግጥ ፈምስ ታምንበት አለ ሰግጥ ማለት ኩሱ ያለው ሰግጥ ማለት ድድም ምናምን አይደለም። እኛ የተረዳነው ባለ ነገር ነው። ሰግጥ ማለት ያ ነገር ለትኩረት አድርገ ሰግጠ ስራ ማለት ነው። ለወቴ ስግድ ለወረከቴ ስግድ ስግድ ፍምስ ስምስ። በተለይ ደግሞ ዲቻ ቦይስን ካወጣቸው በኋላ በጣም ገነነ። ከድህነት ካወጣቸው በኋላ 3 ሚሊዮን 600 ሺህ ፓንዴ ሄደ ባገኘው በጣም ደስ ይለኛል። ልቡ ንጹሕ ልቡ ጃኒ። ራሱ አይተህ ነው የገባቸው ነው። ሀፍታም ሀፍት ብቻ እኮ እንጂ ግን፣ እንክብካቤ ላይ አዶናይ ግን እናቴ ትሙት ድሃ ይደርዳል፣ እሱም ጆን ዳንኤልም ይደርዳል። እሱ የሚታወቀው ግን አይፎን ፊፍቲን ፕሮማክስ በመሸለም ነው። አዎ ሽልማት ላይ ጎበዝ ነው፣ ይሸልማል፣ ምናምን። አዶናይ ደግሞ ሌላ ሌላ ያልተለመደ ነገር ይዞ ነው አይመስልህም? እውነት እንደሆነ ነው ማማ፣ ታምንበታለህ? ስለዚህ አንተ አሁን ሰግጬ ነው የፍምስኩት ብለህ ታስባለህ? ሰግጬ ፍምስ ነው ታዋቂ ባህሉን ብለ ተቆጭ ታውቃለ አላቀ። ለምንድን ነው እንደ ልብ አትሆንም? ለምሳሌ እንደው በቃ ደብሮ እንደዚህ እንኳን የሆነ ቦታ ላይ ቁጭ ለማለት አንቺ፣ እንዴ አንተ እዚህ ቁጭ ትላለ እንዴ ምናምን ሊሉ ይችላሉ። ትምህርት ቤት ደግሞ ሲያገኘው እንዴ አንተ እንዴ ደ ዱባይ ያልነበርክ እንዴ ምናምን ሊሉ ይችላሉ። እንደ ልብ ትሆናለ። ገና ያገቦት ትምህርት ቤት ሰዓት አስታውሳለሁ። ወይኔ ተማረርኩኝ። ተማረ ማዙር እኔ

አሁን እንደዚህ ሳትለወጥ በፊት ማለት ነው። አሁን ተለውጦ የፎቅም ተሰርቷል። አሳያቸው፣ የፎቅም ተሰርቷል አልነበረም። አሁን ወደ አስፋልቶተን እናሳያቸዋለን። ወደ አስፓልት ወተን፣ ወደ አስፓልት ወተን እናሳያቸዋለን። ፀጉራችንን እንቆረጣለን። ፏፋሽ ነው የምንለው ይመቻችሁ። ተከታተሉን።

መሱድ ቲዩብ ሰብስክራይብ አድርጋል አድርጋው፣ ባዮ ላይ አለ መሱድ ነው ሥራ በለው። ቲክቶክ ላይ ሰርች ስታደርግና ማለት ነው። ባዮ ላይ ዩቲውብ የዩቲውብ ምልክት አለች። እሷን ነክተህ ስገባ ቀጥታው ደህና ቲክቶክ ላይ

እሸቱ ጋ ቀርቤ ሀናን የምትባል ልጅ ከዚህ ልጅ ፍቅር ይዞኛል ብላ፣ እኔ ይተና ንጉሴ አልኳት። እሸቱ ነው የነገረኝ። እኔ ይተና ንጉሴ አልኳት። ይተና ንጉሴ ቅድም ያገኛት ወጋዩ የምትባሏ እሷ ናት ያለችው። ከሷ ለምዶብኝ ነው። ማነው የጋበዘ? አመስግነው ስሙ ሰምታ አላት ሲናገር እኮ ማዘንግን የጋበዘኝ በጣም እኔ ተመሽቶኛል። የድላ የእርጋ ጨፌ ዋና ከተማ ዲላ ነው። የዲላ የስራዎች መሪ የስራ እንትን መሪ እሱን ማመስገን ፈልጋለሁ። አመሰግናለሁ በኮሜንት

ድሮ እኮ እኛን ስታሳድግ ማለት ነው። እንኳን እንደዚህ ተካቤላ አድርግ ብላ እሷ ሳታዩ ነው ለእኛ የምታስመጣው ማለት ነው። እኛ እሷ እኛ ስንወድቅ ያለችውን ለመመለስ በምንም ብናደርግ አንችልም። እናት ማለት ነብስ ናት። እናት ማለት ህይወት ናት። ያለ እናት ኑሮ ብልሽ ልትውጥሩ ነው የሚወጣው። አሁን ለምሳሌ በአንድ ሰው ብር ከሌለው እንዴት ነው? በቃ ምንም ነገር መሆን አይችልም። መብላትም መጠጣትም የለም ለምን በብር ሰልሆነ ልክ እንደዛ። እና ደግሞ ከብርም በላይ ናት ወርቅ ናት። እና ለዛ ነው የዛንላት ምን ደስ ይለኛል። ለመፈመስ ከፈለሽ ሰገጠሽ ጠንከረሽ ከሰራሽ ምንም ትፈምሻለሽ እና እንደዚህ ካሜራ ነው የሚያፈምሰው፣ ምናምን ምናምን ውሸት ነው። አንቺ ብቻ ተጽዕኖ ፈጣሪን አስቀኝ ነገር ልጋቂ የማይታይበት ምንም ምክንያት የለም። እና ሰግጠሽ ጠንክረሽ የሚያስቅ ነገር ተጽዕኖ ፈጣሪ አሁን ለምሳሌ ሲሊም አጎት በሚለው የተነጋገሯ ነበረ፣ በሌላ ነገሮች የተገናኑ ልክ እንደሱ ገና ነው ትሆኛለሽ

አትፍሪ አንቺ። መለወጥ ከፈለግሽ ጠንክረሽ የምንም ፍራት የለም። ምን እራሱ በዚህ እድሜ አልፈራ። ካሜራው ምንም አይልሽ፣ ሰውም ምንም አይልሽ።